ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ እወስዳለሁ ማለት ነው ተሰምቷል። ቪዲዮዎችን እየቀረጹ የቱጋ ቦምብ እንዳረፈ አረፈ፣ በለው በለው በለው፣ ወላሂ ነፋው። በእስራኤል እና በኢራን መካከል ጆርዳን ያለችው ጆርዳን ማለት እኛ ጥቂት ማንም ባለ ኢትዮጵያኖች ያለንበት ሀገር ማለት ነው። ሰላም ጤና ስትልን ወደ ተከበራችሁ የኢኦቲ ሪያክቲቭ ሰዎች ደምጋችሁ ልኝ። በአዲስ ቪዲዮ ተመልሽ መጥቼ ያለው ዛሬ የምንመለከተው እንግዲህ ጧጦፍ የቀጠለው የእስራኤል እና የኢራን ጉዳይ አለ። ይሄም ነገር ሀገራችን ኢትዮጵያ እንደሚነካት እንግዲህ አንድ ከእስራኤል የሰማ ነገር እያስደመጠ ይገኛል። ሰሞኑን እየተወሳሰበ የመጣው የኢራን እና የእስራኤል ጦርነት ለኢትዮጵያም ተርፏል። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ አንዳንድ የሀገራችን ሙስሊሞች ኢራንን ደግፈው እያወሩ ይገኛሉ የኢትዮጵያ ሙስሊሞች እንደዚሁም ደግሞ እስራኤል ነግፈውም የሚያውሩ አሉ። እና ይሄ ነገር ምንድን ነው? እስቲ እንዴ ነው መደገፍ፣ ካለብን ራስ የምንደግፈው እንዴት ነው? ሲጀምር መደገፍ አለብን ወይስ የለብን? መጮ ያለብን ማልቀስ ያለብን ስለምንድን ነው ማን ያሸንፍ ድል ለማን ማለት ያለብን የሚለው ነገር ዛሬ የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ስብስክራይብ ድ ማታረጉት ለምንድነው ማታደረጉት? አሁን ማርጉ የተፈራው ነገር አልቀረም። ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ እወስዳለሁ ማለቷ ተሰምቷል። ከሰዓታት በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ እወስዳለሁ ማለቷን ተናግረዋል። በዚህ መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያቸውን፣ መርከቦቻቸውን በቀጥታ ማጥቃት ጀምራለው ስትል ይፋዊ መግለጫም ሰጥታለች። እንደሚታወቀው ሲወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙትም ጅቡቲ ነው። ጅቡቲ ደግሞ የኢትዮጵያውያን ሕልውና የሆነውን የኪራይ ወደብ ባለቤት መሆኗ ይታወቃል። ኢራን እንዳለችው ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ መሆኑን ግልጽ ነው። ጉዳዩ አሳሳቢ ሆኖ እየታየም ይገኛል። በፓርቲቱ የምንመለስ ይሆናል። እንዲሁም ፎሎ ያላረጋችሁ ፎሎ ማድረጋችሁን አትርሱ። ቸርቆዩልን ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ ልወስድ እችላለሁ ስትል ማስጠንቀቃለች። ሰሞኑን እየተወሳሰበ የመጣው የኢራንና የእስራኤል ጦርነት ለኢትዮጵያም ተርፏል። ታዲያ ይህም ማለት ምን ማለት መሰላችሁ? ከደቂቃዎች በፊት በወጣው መረጃ ኢራን የአሜሪካና የእንግሊዝ የጦር ካምፕ ያለበት የጅቡቲ ወደብን ልትመታ እንደሆነ ገልጻለች። ታዲያ ወደው ተመታ ማለት የኢትዮጵያ ህዝብ ላንቃ ተዘጋ ማለት ነው። በዚህ ጉዳይ ላይ ብዙዎች አስተያየት እየሰጡበት ነው። እናንተስ ምትላላችሁ? እስኪ አስተያየት ስጡበት። ኢትዮጵያውያን ከእስራኤል ጎንነኝ፣ በኢራን ጎንነኝ በማለት በተለያዩ በሶሻል ሚዲያ ጎራ ለይተው እንደ እስራኤል እና ዩክሬን ፓላስቲክ ሚሳይሎች ፖስት እና ኮሜንቶችን እያስወነጨፉ ይገኛል። የሁለቱ ሀገር ጦርነት በምስራቅ አፍሪካ ብሎም በኢትዮጵያ ላይ ሊያደርስ የሚችለው መጠነ ሰፊ ቀውስ እየተረዳ ነው አልመሰለኝም። በሌላ ቪዲዮ በሀገራችን ላይ ምን ያህል ከባድ ጉዳት እንደሚያደርስ ይዤላችሁ መጣለሁ። ሁላችንም ግን ከሰላም ጎን ብንሆን የተሻለ ይሆናል። ቸር ቆዩልን ጦርነቱ አሁንም በአስፈሪነቱ ቀጥሏል። መካከለኛው ምስራቅ በእሳት እንደምትመለከቱት የነደደች አድራለች። ትናንት ምሽት ኢራን በፕሮጀክት ኃይል ሚሳይል የእስራኤልን የሃይፋን የነዳጅ ማከማቻ በመታችበት ሰዓት እስራኤል በሻራን የሚገኘው የኢራን የነዳጅ ማከማቻ ላይም ጥቃት ማድረሷ እንግዲህ ተሰምቷል። በዚህም የተነሳ የሻራን የነዳጅ ዲፖ ለሰዓታት ሲነድ እንግዲህ በምስሉ ላይ እንደምትመለከቱት ማደሩ ነው እንግዲህ የተገለጸው። ሌሊቱን ሁለቱም ወገን ተኩሰዋል። አሁን ስድስት ሰዓት ሊሆን ወሎም ውስጥ አምስት ደቂቃ ምናምን ነው የሚቀረው። እስራኤል ወደ ኢራን ዋና ከተማ ቴህራን ተኩሳለች። ኢራን ደግሞ ወደ እስራኤል ከተማ ሀይፋ ወደ ምትባሏ ከተማ ተኩሳለች። መጀመሪያ የኢራኑ ነበር የተሰማው፣ ከዛ በኋላ እስራኤል ደግሞ ተሄራን ላይ መተኮሷ ተሰምቷል ማለት ነው። ሁለቱም ከፍተኛ ፈንዳታዎች እየታዩ ነው። ቪዲዮዎቹ ምናምን ነገር አልጀዚራ ላይ፣ አርቲ ኒውስ ላይ ምናምን ነገር ትዊተር ላይ ተከታተሏቸው ዜናዎቹ ማለት ነው። ግን ሁለት ነገር፣ አንደኛ ይሄ ጦርነት ቶሎ ሚያልቅ አይመስልም፣ አያያዛቸውን ካያችሁት ማለት ነው። እንደ ዩክሬን እና ራሽያ ሊቀጥል ይችላል። ሁለተኛ ግን ፕላን የምንድነው ነገ ላይፍ ላይ ጠዋት ከሶስት ሰዓት በኋላ ምናምን ነገር። ለምንድን ነው ይሄ ጉዳይ ትኩረታችንን እየወሰደ ያለው በሚለው ጉዳይ ላይ በተለይ ከኔ ሳይድ ያለውን ስቶሪ ነግራችኋለሁ። ብዙዎች ኮመንት ላይም በኢንቦክስም እየጠየቃችሁ ስለሆነ ለምንድን ነው እንደዚህ የሚያገባ ስላላችሁኝ ብዙ ጉዳይ ላይ ጠዋት እናወራበታለን። እስራኤልና ኢራን እየተታኮሱ እንደሆነ ሁሉም ሰው ያውቃል። ሁሉም ሰው የማያውቀው ነገር ግን በእስራኤልና በኢራን መካከል ጆርዳን ያለችው ጆርዳን ማለት እኛ ጥቂት ማንባል ኢትዮጵያውያኖች ያለንበት ሀገር ማለት ነው። እንደ ሁሉም አረብ ሀገራት ለስራ መተንባት ነው። እና ከትናንት ወዲያ ማታ ግን፣ ትናንትና ሙሉ ቀንና ሌሊቱን በቃ ይሄ ሚሳኤል የሚባለው ነገር እኔ በህይወት ዘመነ አይቼውም ሰምቼውም አላቅም። ጦርነት ያለበት አካባቢም ላይ ተሳትፌም አይቼውም አላቅም። እና ለመጀመሪያ ጊዜ ትናንትና የሀገሪቱ የማስጠንቀቂያ አለር እንደ ሀገር የሚጮህ አለርም አላቸው የአደጋ ጊዜ ማለት ነው እና እሱ ጮኸ። ሚሳኤሎቹ እንደምታዩት እዚህ ጋር አስቀምጥላቸዋለሁ። እንደ እሳት ነው የሚዘንበው፣ እና ድምፁ ምናምኑ መሬት ነው የሚያርደው። እግዚአብሔር እንመላችሁ የምትገቡበት ነው የሚጠፋው። እና አንዳንድ ጊዜ ስደትን ችላችሁ የቤተሰብ ናፍቆት የልጅ ናፍቆት ብዙ ነገር እንችላችሁ ከዛ ወታችሁ ልትቀሩ እንደሆነ እሳ ሳትገቡ ወታችሁ ልትቀሩ እንደሆነ የናፈቃችሁትን ሳታዩ ወታችሁ ልትቀሩ እንደሆነ ማሰብ በጣም ነው የሚከብደው። እና እግዚአብሔር ነው ምላችሁ። ይሄ አይኔ ሁላ በጣም አብጧል። ትናንትና ሙሉ ቀን እንደዚሁ እንደተጨነቅን ነው ያለው። ለሊቱን ቁጭ ብለን ያደር ነው ቁጭ ብለን ማለት ነው በቃ ያስተኛችሁም ሲሄድ እንደ የሆነ ነገር በቃ መሬት መንቀጥቀጥ የሚባለው እንደዛ ነው የሚሄደው። እና በጣም ከባድ ሁኔታ ላይ ነው ብቻ ግን ለእኛም ለስደተኞቹ ብቻ ሳይሆን ለሰው ዘር በተባለ ነገር እግዚአብሔር ሰላሙን ባመጣልን እና እንደው ሰርተን ሰርተን ለመብላት እንኳን እግዚአብሔር ባበቃን እና እዛም ላይ የሚታኮሱት ሀገር ላይ የሚያላችሁ ሰዎች አላችሁ፣ እዚህም በመሀል ደግሞ ምንም በማናውቀው ሁኔታ የሚያለናለን። ስለዚህ ለእኛ ሲል መዳን ያለ መረጋጋቱን ያምጣል። እንግዲህ ይሄ ጦርነት እንደምንመለከተው ከሆነ በጣም ትልቅ ጦርነት ወደ ትልቅ ጦርነት የሚያመረ ነገር ነው። ይሄ ነገር ሀገራችንን አይመለከትም ማለት አንችልም፣ ወይም እኛን አይመለከትም ማለት አንችልም። ምክንያቱም በዚህም ሆነ በዛ የተባለ የሚገኘው ይሄ ጦርነት ሄዶ ሄዶ ወደ ሶስተኛ ዓለም ጦርነት ያመራል ነው የተባለ ሚገኘው። በዚህ ውስጥ እንግዲህ ብዙ የሚወድሙ ኢትዮጵያውያን ይኖራሉ፣ ሀገራቸዎች ይኖራሉ። ኢትዮጵያውያን እንኳን ባይኖሩ ዜጎ ሰው ናቸው ሰው እስከ መረዝ ሁላችን ይመለከታል። በዚህም ላለው ወገን መደገፍ የለብንም፣ በዚህም ያለው ወገን መደገፍ የለብንም። መካከል ሆንን ከውስጥ ወጥተን እግዚአብሔር ለሀገራችን ለዓለማችን ሰላም ይሰጠን ልክ ቤተ ክርስቲያን እንደምታደርገው ለዓለማችን ሰላም ጠብለን መጸለይ ያለብን ብዬ አስባለሁ። እስቲ በጭፍን ዝም ብሎ እነዚሁ እስራኤል የሚደግፉ አሉ፣ ኢራን የሚደግፉ አሉ ብቻ ድል ለእስራኤል የሚሉ አሉ፣ ድል ለኢራን የሚሉ ነገሮች አሉ። እና ይሄ ነገር እንዴት ነው ማየት ያለብን? እውነት እውነት የፈለገው ማን ነበር? እስራኤል ከደገፍን ስለምን የምንደግፋት፣ ኢራን የምንደግፍ ስለምን የምንደግፋት የሚለውን ነገር እውነት መደገፍ ስ ያስፈልጋል የሚለውን ነገር እስቲ አንድ ሁለት ቪዲዮዎች አሉ እነዚያን ቪዲዮዎች አይተን እንመለስ። የኢትዮጵያ ሙስሊሞች በስልጤ ዞን የወራቤ ከተማ ነዋሪዎች እስራኤል በፍልስጤም ወንድሞቻችን በመካከለኛው ምስራቅ በእስራኤልና ኢራን መካከል በሚካሄደው የጥጋበኞች ጦርነት ማለት ነው። ኢትዮጵያ ውስጥ እየኖራችሁ በማይመለከታችሁ የምትቧጨቁና ውለን የፈታችሁ ሰዎችን በተደጋጋሚ እያየን ነው። ሃይማኖት ችግር ፈች ነበር። አሁን ግን የዓለም ችግር መጠን ሰሻ ሀገራችንን ጨምሮ ትልቁ በሽታ መነሾው ሃይማኖት ነው። ከሰብአዊነት አንጻር ከሆነ ዛቲ ዞኬ ነገር ግን አይደለም። ከአክራሪነት አንጻር የመነጨ ነው። እውነት ከኢትዮጵያ ችግር የእስራኤልና ኢራን ችግር በልጦባችሁ ነው? ከባህር ዳር አዲስ አበባ በመኪና ህዶ ለመምጣት የአሜሪካ ዲቢ በሆነበትና ባለፉት አምስት ዓመታት በመንግሥት ወታደርና በታጠቁ ኃይሎች መካከል በሚደረግ ውጊያ ሁለት ሚሊዮን ዜጎቻችንን በገበርንበት ሀገር ኢትዮጵያ እየኖራችሁ ይህንን ማድረጉ እውነት ፌር ነው? ኢትዮጵያ ውስጥ ክርስቲያንና ሙስሊም ተገሎ ያቅም ወይ? በጠላትነት እስካሁን የጐሪጥ የሚተያይ ህዝብ የለንም ወይ? እስኪ ንገዱን በየትኛው የታሪክ አጋጣሚ እኛ ኢትዮጵያውያን በተቸገርን ጊዜ፣ የውጭ ወራሪ በወረረን ጊዜ እስራኤልና ኢራን ደርሰው ያተረፉን ይመስሏችኋል? እንዳይመስሏችሁ ኢትዮጵያውያን ጀግኖች አርበኞች በከፈሉት መስዋዕትነትና ተጋድሎ ነው ዛሬ የምንንቀላጠጥበትን ሃይማኖትና ቋንቋ ያወረሱን። ጠራሽ ወታደሩን ባሰ። ለምን እዚህ ባለን ችግር ላይ ሌላ ችግር ከምትፈጥሩብን ወደ የምትናፍቋቸው ባዕድ አገሮች ጓዛችሁን እየጠቀለላችሁ አትሄዱም? ለነገሩ ከነመኖራችሁም አያውቋችሁም። በከንቱ ትደክማላችሁ እንጂ። ድል ለእስራኤል፣ ድል ለኢራን አናስ ድል ይበል የመከነ ጀኔሬሽን አላሁ አክበር ይልላል። ትናንት ፓኪስታን ፓሊስታይን ቪዲዮዎችን እየቀረጹ የቱጋ ቦምብ እንዳረፈ አረፈ በለው በለው በለው፣ ወላሂ ነፋው አላሁ አክበር ይልላል። አልኩስ ወይስ ዌስት ባንክ ያለው ማይ ፍሬንድ አናት ላይ ሚሳኤል ሲዘንብ ደስ ብሎት፣ እዛው አጠገብ ከጎንህ እየኖረ አላሁ አክበር አላህ ይመስገን እግዚአብሔር ይመስገን የሚል ሰው ካለ

ጎረቤትህ ቪዲዮ እየቀ አንተ በስ በሚሳኤል ስትቀጠቀጥ ጎረቤት ቪዲዮ እየቀ እንትን እየቀረጸ እንጆዬ የሚያደርግ ከሆነ ችግር አለ ነው። አንድ እሱ ብቻ አይደለም። እኔ የገረመኝቱ ነው ወፉ፣ ከሁሉም በላይ የገረመኝ ትላንትና የመኖች የመኑት እስራኤል ሆሆ በቦምብ ስትጋይ ልክ እንደ እግር ኳስ ሆሆ ልክ እንደ እግር ኳስ ልክ እንደ አርሰናል እና ማንቸስተር ጨዋታ፣ ትልቅ እስክሪን አውጥቶ ሜዳ ላይ ቁጭ ብለው አላሁ አክበር እንጆ እያልኩ ጋንተ ፈታት ዘና ብለው ይሁላል። የሚሳኤሉን ጨዋታ ተመልከት። ሰዳ ድሪት አርገ ስንናገር ጠላት አሉናላቸው ስንናገር እስራኤል ጠላት ይሉናል። እስራኤል በቦምብ ስትደበደብ እስራኤል በቦምብ ስትጋይ በሚሳኤል ስትጋይ የመኖች እንደ እግር ኳስ ቁጭ ብለው በትልቅ እስክሪን እንደ መዝናኛ ፊልም ጎል እንዳገባ ጭምር ምስሌ ዱብልቅ አድርጎ ሲመጣ ይስ ይላል። ልክ ጎል እንደገባበት እንዳገባበት እ ሰምቲ ጊዝሮ ቆማ ስብና ፍታ መፍትሄ ስጥ አይሆንም አይሆን የማይሆን አካሄድ ነው። ጉልበተኛ ምናምን አሁን ሂዝቦላን አድርግ ያለው እንትንን አድርግ ያለው ሲሪያን አፍርሻለው ሂዝቦላ አመትቻለው ሃማስን አድቅቃለው የመንን ቀጥቅጫለሁ ሁለት ይችላል። ኢራን ጋር ስድስት ትቆማላባት እ ለሌላው ጋር አሁን የጠራኋቸው ሁሉ አርቲፊሻሎች ናቸው። ኢራን ግን ሀገር ነች፣ የስልጣኔ መሰረት ያላት ናት። እኔ የተመቼ ነገር እና በጣም ትላንት ያሳቀኝ ፓርቲ ነው። ኔታናሁ መቶ ሲናገር ኔታናሁ መቶ ሲናገር ምን ቢል ለኢራን ህዝብ በመልእክት ታስተላለፈ፣ የኢራን ህዝቦይ ወዳጆቼ፣ ወዳጄ፣ ልቤ ሆይ ለእናንተ ያለ ፍቅርና ክብር የተለየ ነው። እየመጣሁላችሁ ነው። ነፃ ላወጣችሁ ነው። ኔታንያሁ እኮ ለኢራን ህዝብ ያስተላለፈው መልእክት ነው። እኔ የተመቸኝ ፓርት ደግሞ ምን ቢሆን ጥሩ ነው፣ ወፍ ቻናል ፎር ከፍቻ አንተ። እነዚህ እኮ አሽቋላጮች እኮ በጣም እኮ የሚገርሙ ናቸው እኮ በቃ። የእንግሊዙ ቻናል ፎር አሁን ትላንትና ውስጥ ካሉ ዘመዶቻችን ጋር በስልክ ተርቢያ አድርጌ አናግሬ እንደተረዳሁት ይላል። እሺ የኢራን ህዝብ በጣም በጉጉት እየጠበቀ ነው። የእስራኤሎችን ድብደባ እየጠበቀ ነው። ይሄ ኢስላሚክ ስቴት አስቸጋሪ ምናምን የኢራን መንግስት ከስልጣን እንዲወገድ በጉጉት እየጠበቀ ነው። የኢራን ህዝብ ይደግፋቸዋል ወይ? አብድሀን ወይ ራስህን እያወኘ ነው አሉ። ኢራን የሰባት ሺህ ዓመት ስልጣን ያላት ምን አገባህን፣ ስለ እስራኤል ስለ እስልምና እኛ ምን አገባህን። ይሄን ቪዲዮ አይተህ እንመለስ እና እንወራበታለን እኔ ብቻ ለማያን መድረስ ፈልጌ መውጫ መንገድ ያት እኔ ብቻ እንጀቴ የሚቃጠለ ስንት ወጣት በስደት እየሄደ ስራ መስራት እያቃተው፣ እንዲሁም ደግሞ በትግራይ ክልል በአማራ ክልል እናቶች እያለቀሱ ወጣቶች እንደ ቅጠል እየረገፉ ያላ ረት ል ሀገር በምትታመስበት በዚች ሀገር ውስጥ እያለ እየኖርክ አንተ ስለ ፊልስጤምና ስለ እስራኤል ታሽቃብጣለህ። የምን ማሽቃበጥ ነው ወገን? ሀገራችን ውስጥ እኮ ሰላም አጥተን እኮ የምንበላው እንኳን እየቸገረን እኮ ነው። በዚህ መሀል ላይ ስለ ሀገር ሰላም መውራት እያለ ስለ ፊልስጤምና ማታ ወጥቶ ራይድ እየነዳ የሚሞት ወጣት እያለ፣ እናት ልጇ ሞቶባት እያለቀሰች እየማቀቀች እያለ አንተ ግን ስለ ፍልስጤምና ስለ እስራኤል ጦርነት ታወራለህ። ምን አገባኝ? ሀገሬ ውስጥ ያለው ሰላምስ መች መጣ? ወጣቱስ ከስደት መች ወጣ? ኢዳቷ ጋር ኢድ፣ በሀገራችን ውስጥ እኮ ብዙ ችግርና መከራ አለኩ። ሙሉ ኮ ባናት እየተሽከረከረበት አንተ ስለ ፍልስጤምና ስለ እስራኤል ለተወራልን ትፈልጋለ? ምን አገባንኛ ምን አገባን ስለ እስራኤል ስለ ምን አገባን። ክርስቲያኖች ግን ለምንድን ነው ከእስራኤል ጎን ሁል ጊዜ የሚቆሙት? የእስራኤል ደጋፊ የሚሆኑት ለምንድን ነው? ለምሳሌ አይሁዶች ክርስቶስን አይቀበሉም። አሳለፈው የሰጡ እነርሱ ናቸው። ሐዋርያት ስለ ክርስቶስ የሰበቁ ሐዋርያቶችንም አይቀበሉም። ክርስቶስን አይቀበሉም ማለት ክርስቲያን የሚባለውን እምነት በጭራሽ አይቀበሉም ማለት ነው። በእርግጥም ነው። በምድራቸው ላይም ስለ ክርስቶስ እንዲነገር አይፈልጉም። ነገር ግን ክርስቲያኖች ሁልጊዜ ከእስራኤል ጎን በመሰለፍ ይታወቃሉ። ይህ ፓራዶክስ እስራኤል ጎን እንዲቆሙ ያስገደዳቸው ወይም ያስወደዳቸው ምንድን ነው የሚለውን መንፈሳዊ ይዘት በአጭሩ ከመጽሐፍ ቅዱስ ስንመልከት እንግዲህ ነገሩ እንዲህ ነው። ክርስቶስ ከመወለዱ ሁለት ሺህ ዓመታት በፊት እግዚአብሔር አብርሃምን ከሀገርህ፣ ከዘመዶችህና ከአባት ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ ብሎ አዘዘው። ካዘዘው በኋላ አንዲትን ምድር አሳየውና ይህችን ምድር ለአንተና ለዘሮችህ ርስት አድርጌ ለዘላለም ሰጥቻለሁ ብሎ እንደሰጠው ይህን አሁን ያሉበትን ምድር እንደሰጠው ክርስቲያኖች በሙሉ ያውቃሉ። ይህ ብቻ አይደለም። ካንተ በሚወጣ ዘር አለው አብርሃምን፣ ካንተ በሚወጣ ዘር የምድር ነገዶች የምድር አሕዛብ ሁሉ ይባረካሉ ብሎ ከእርሱ አንድ ዘር ይወጣል ያም ስለ ክርስቶስ እንዲህ ብሎ ተናገር። ስለዚህ ክርስቶስ ከሁለት ሺህ ዓመት በኋላ ሲወለድ ወደ ገዛ ወገኖቹ መጣ ይላል ማለት ወደ እስራኤል ወደ ገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም ካለ በኋላ ለተቀበሉት ሁሉ ግን ማለት ለምድር አህዛብ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል ስለዚህ ክርስቲያኖች እነርሱ ያልተቀበሉትን ክርስቶስን በመቀበል የእግዚአብሔር ወገኖች እንደሆኑ በደንብ ያውቃሉ እና ክርስቲያኖች የሚያውቁት ነገር ምንድን ነው አብርሃም የእነርሱ የሥጋ አባት እንደሆነ ከአብርሃም በኋላ የመጡ ነቢያቶች በሙሉ ከእስራኤል ምድርና ከአብርሃም ዘር እንደሆኑ፣ ከዛም ክርስቶስ የተወለደው ከእስራኤል ዘርና ከአብርሃም ዘር እንደሆነ፣ ከዛ በኋላም ሐዋርያቶች የተነሱት ከእስራኤል ነገድና ከአብርሃም ዘር እንደሆነ፣ በዚህም ምክንያት አሁን እጃችን ላይ ያለው የእምነት መሠረታችን አብርሃምና ዘሮቹ በዛች ምድር ላይ የተከናወነው ነገር እንደሆነ በደንብ ያውቃሉ። ክርስቲያኖች ይህ ብቻ አይደለም የሚያውቁ። በመጨረሻው ዘመን ይህችን ሀገር ይህችን ሀገር የዓለም መንግስታት ሁሉ ከበው ሊያጠፏት እንደሚመጡ ትንቢት ተነግሯል። በዛ ጊዜ እግዚአብሔር የአብርሃም የይስሐቅ፣ የያዕቆብ አምላክ የእስራኤል አምላክ ብቻ በሰማይና በምድር ብቸኛ አምላክ የሁሉ ፈጣሪ መሆኑን ይገልጥባቸው ዘንድ እዛች ቦታ ላይ ከአሕዛብ ጦር ሁሉ ሊያድናቸው መለኮታዊ የሆነ ተአምርን ይሰራል። ስለዚህ ክርስቲያኖች ይህን ስለሚያውቁ እነዚህ አይነት ጦርነቶች በተካሄዱ ጊዜ ይህ ነገር ሊፈጸም ነው ብለው በጉጉት ይጠብቃሉ። እሺ፣ ቦታውም የሚገኘው በዮሐንስ ራእይ ምዕራፍ 16 ምዕራፍ 16 ከቁጥር 12 ጀምሮ አንብበው። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጠስ ላይ አፈሰሰ፣ ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንችሮች የሚመስሉ ሦስት እርኩሳን መናፍስት ሲወጡ አየሁ። ምልክትን እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ ይላል። ይህ በሆነ ጊዜ እንግዲህ ምን ይላል? እነሆ እንደ ሌባ ውኜ እመጣለሁ። ራቁቱንም እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁ ነው። በእብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። እንደገና ደግሞ ክርስቲያኖች ከእስራኤል አምላክ ውጭ ሌላ አማልክት አለ እውነተኛ አምላክ ነው ብለው በፍጹም አያምኑም። ክርስቲያኖች ለክርስቲያኖች፣ ሌሎች አማልክት በምድር ላይ ያሉ ሁሉ ፌክ ናቸው፣ ጣዖት ናቸው፣ ውሸት ናቸው። ስለዚህ አሁን በጉጉት የሚጠብቁት እነዚህ እግዚአብሔር ራሱን ለዓለም ሁሉ የገለጠባትን ሀገር ሊያጠፉ ሲመጡ ጣልቃ ገብቶ ያድናቸዋል። በዛ ጊዜ የእስራኤል ሕዝብ ራሳቸው አይሁዶችም የሰቀሉት ክርስቶስ እውነተኛው ክርስቶስ እንደነበረ የሚያምኑበትና ለአንደኛ ልጃቸው እንደሚያለቅሱ መራራ ልቅሶ በማልቀስ የሚያዝኑበት ጊዜ ይመጣል። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። በዚያን ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ። በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፍሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ከዛ ጊዜ በኋላ ግን የጣዖት አምልኮና የውሸት አማልክት በሙሉ ይሰረዛሉ። ይህ የሚሆንበትን ነገር ክርስቲያኖች በሙሉ ያውቃሉ። ትንቢተ ዘካርያስ ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ ይላል። በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኀጢአትም ከርኩሰትም የሚያነጻ ምንጭ ይከፈታል። በዚያን ቀን ይላል፣ የሰራዊት ጌታ እግዚአብሔር የጣዖታትን ስም ከምድር አጠፋለሁ፣ ከዚያም በኋላ አይታሰቡም። ደግሞም ሐሰተኛ ነቢያትንና እርኩስ መንፈስን ከምድር ላይ አስወግዳለሁ። እና ከእስራኤል ጋር የሚደረገው ጦርነት ሁሉ ወደዚህ ያመጣናል፣ መደምደሚያው ነው ብለው በጉጉት ስለሚጠብቁ ነው ክርስቲያኖች ከእስራኤል ጎን ሁልጊዜ የሚቆሙት። ሕዝቅኤል ምዕራፍ 39 ቁጥር 25 ላይ ደግሞ እንዲህ ይላል፣ ስለዚህ ጌታ እግዚአብሔር ይላል ስለዚህ ጌታ እግዚአብሔር እንዲህ ይላል አሁን የያዕቆብን ምርኮ እመልሳለሁ ለእስራኤል ቤት ሁሉ እራራለሁ፣ ስለ ቅዱሱ ስሜም እቀናለሁ። ማንም ሳያስፈራቸው በምድራቸው ተዘልለው በተቀመጡ ጊዜ፣ ከአሕዛብም ዘንድ በመለስኳቸው ጊዜ፣ ከጠላቶቻቸውም ምድር በሰበሰብኳቸው ጊዜ፣ በብዙ አሕዛብ ፊት በተቀደስኩባቸው ጊዜ እፍረታቸውንና የበደሉኝን በደላቸውን ሁሉ ይሸከማሉ። እኔም ወደ አሕዛብ አስማርኪያቸዋለሁ ወደ ገዛ ምድራቸውም ሰብስቤያቸዋለሁ። እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲህ አልተውም፣ ፊቴንም ከእነርሱ ከእንግዲህ ወዲህ አልሸሽግም። መንፈሴን በእስራኤል ቤት ላይ አፈስሻለሁ ይላል ጌታ እግዚአብሔር። ሚስጥሩ ሌላ ምስጢር የለውም። ስለዚህ ቢያንስ ታሪክን እያጠነን እያወቅን ብንደግፍ ና ከጎን ብንቆም አሪፍ ብዬ አስባለሁ። እኛ ከጎን ቆምንም አልቆምንም ለእስራኤል እናግዛለን። መላልን ምንም ማድረግ የምንቸው ነገር ያ እንግዲህ የሚታወቀው። የሀገራችን መንግስት ደግሞ ወደዚ ነገር ወደኋላ አይልም። ለውጭ ሀገራት ገንዘብ የሚያበድር መንግስት ያለን እና ወታደሮቹን አንስቶ አይልክም የሚል እምነት ብርሳኔ የለኝም። ልክም ሊያደርግም ይችላል። የሆነ ሀገር ደግፎ የሆነ ተዋግ ወረሊክ ሊልክ ይችላል። እሱ በጊዜ የምንመለከተው ነው። የሚለው ግን እኛ ሰዎች ሳንበላይ በላይ የምናደር ሰዎች ነን ገና

ጸሎት እናደርግ መልካም ነው ብዬ አስባለሁ። እስቲ ከዚህ በላይ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። አዲስ ነገር ካለ ሽላችሁ የሚቀርብልን የሚሆነው ጉያችን የሚስ ነበር ጉያችን ያው ከተማራችሁበት አዲስ ነገር የምሰማችሁበት አልጠራጠርም። በቀጣይ በሪፍ እና በአስተማሪ ቪዲዮ እስከምንገናኝበት ድረስ የእግዚአብሔር ከናንተ ጋር። ላይክና ሼር ሰብስክራይብ ማድረግ ያረሳ ቸርቀዩልኝ